ሰላም ሰላም፣ እንዴት አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተን ማለት ነው። እንግዲህ ዛሬ ቅዳሜ ነው፣ ነገ ደግሞ በዓል ነው ማለት ነው። ስለዚህ በዓል ላይ ገበያ እና ይህ እና ወደ ገበያ እንሄዳለን ካሁን ያለው የበዓል ገበያ እናያለን። ዛ ቅዳሜ ነው። ቅዳሜ ነው የሚመለከው ገበያ ና ይህ ስለምትከታተሉ በጣም አመሰግናለሁ። አብራችሁን ቆዩ። ምነው ምር ጋይስ እና ጋይስ እየሄድኩ ነው ማለት ነው። ስለዚህ ገበያ ላይ ያለውን ነገር ብዙ ነገር አሳያቸዋሉ። አብራችሁን ሰብስክራይብ አድርጉ። ወደ ገበያ ትላል ገበያ ዋጋውና እና ሽንኩርት ታቀረን ግመል ሁሉ እንቀይራለን፣ እንጠይቃለን። ግመል ሁሉ ለፋሲካ ስንት ነው ግመል የሚሸጠው? ምናምን የቀለልኳቸው ነው። ግን እኛ አካባቢ ግመል ይበላል፣ ግመል ይበላል። እዚህ ጋር ጀመር። ይህ ፍየል ስንት የተባለ ነው? አባ ይህ ፍየል ሰላሳ አምስት

ይሄ በእጅ ነው የሚሰራው። እቺኛው በእንትን ነው እሺ። አርፍጃለሁ ማለት ነው። ይሄ ኳስ ሜዳ ነ ነው ስራ ቦታ እጂ በጣም እንትን ማለት ነው። ስራ በጣም በዛ ብኝና ብቻዬ እንደነበርኩ መቼም ታውቃላችሁና ከዛ አረፈድኩኝ ማለት ነው። አሁን እየሄድኩ ነው። ይሄ ደግሞ ኳስ ሜዳ ትሬኒንግ ማይዘው ሰፈራችንን፣ ለዚህ ሰፈር ቅርብ ነው ማለት ነው እና ገበያ ገብቼ ምናምን አንዳንድ ለዶሮ መስሪያ የሚሆኑ ምናምን ነገሮች፣ ነጭ ሽንኩርት አይነት ነገር ስፈልጉትን ነገሮች ሙሉ ገዝቻለሁና አሁን ዶሮ አሁንም ገዝቼ ጠዋት ልክያት አለሁኝ። አሁን ፍየል ነው የሚከረም ማለት ነው። ፍየሉ ደግሞ ሰጋችኋለ ውድ ነው። ታሪክ ነው። ጋይስ ማለት ነው። ወደ ገበያው እየሄድኩ ነው እና የሚጠየቀው ጥያቄ እየዘንበ ሹፍ እቺን ስንተልካው ዝም ብሎ ማለት ነው። እነዚህ እንግዲህ ገዝተው ለመውሰር ነው እንጂ ጠዋት ላይ ጭራሽ ይሄ የማይታሰብ ነው። እዚያ አካባቢ ወከባው ማለት ነው። በለው አሟልተዋን እዚሁ እዚሁ መሳሪያቸው ምናምን

ቻር በጣም ብዙም አልነበረም። ነበርም እና ምንድነው የገረመኝ ነገር ገና ወደ ገበያው ሲሄድ በጣም ጠዋት ላይ ለነግራችሁ በጣም ከወደድ ነበር አይደለም ገበያው ሌላ ቦታ ሁላ ማለት ነው እና አንድ ሰውዬ ይምናል ይመስላል። ወደ ገበያው የምትሄድ ከሆነ ስልክን ከኪስ አስገብተ ኪስንም መጠበቅ ስልክንም መጠበቅ አለብህ። አንድ ሰውዬ ስልኩን እና በጉን ተወስዶበታል አለኝ ማለት ነው። እና እንደዚህ አይነት ኤክስፒሪያንሶች አሉ። በጣም ገርማን። እንግዲህ ስልኩንም በጎኑ ማለት ነው በገዝቶ ሌባ ሲወስድበት ያስቡት እና ይህን ይመስላል። ዛሬ ሉ ሰብስክራይብ አርጉ ጋይስ፣ ሌላም ሰው ሰብስክራይብ እንዲያደርግ አርጉ። ይህን ይመስላል። እኔ በአቅሜ ዶሮ ገስቻሉ። ዶሮ ሳርድ ማየት ከፈለጋችሁ ኮሜንት ላይ ዶሮ ገስቻሉ። ሽንኩርት ምናምን ቲማቲ ገስቻሉ አልጨርቁ ነበረ እና ማለት ነው። ዶሮ አላሳያችሁ። ሳያችሁ ዶሮ እሺ፣ እና አለች። ምን የምትበላው አድርጋችሁላት ነው እና ይሄን ይመስላል ጋይስ እና እዚህ ጋር ነው ይሄ ሁሉ ቤተሰብ ነው እንግዲህ ያው እና ምንድን ነው ደግሞ፣ ሌላ እንደ ወጥሮ በለብቻችን አይደለም የምናሳልፈው ባህል። ጎረቤቶቻችን እንደዚህ ያሉ ማለት ነው ደስ የሚል ጎረቤቶች አሉ። ስለዚህ ከእነሱ ጋር የምናሳልፈው ነው። እና የመጫጩ ሰብስክራይብ አድርጉ፣ ይ ሰብስክራይብ አድርጉ፣ የምርግን ሰብስክራይብ አድርጉ። እና ቴንክዩ ስለተከታተላቸው አመሰግናለሁ። ባይ